ትምህርት ጥቅሙ ምንድን ነው? የምትማሩ ሰዎች ደግሞ ልጆች ያሏችሁ ልጆቻችሁን ትምህርት ቤት የምትልኩት ለምንድን ነው? ከዛ በኋላ ግን አሁን ተመርቄ ስራ ሲ 36 ሰዓት ያለ ረፍት ያለ እንቅልፍ እሰራለሁ። ግን ከተማርኩ በኋላ ደግሞ እዚህ የሚከፈለኝ 4700 ብር ነው። የባጃጅ ሰራተኛ በቀን ከዛ በላይ ምንቀ የሚያገኘው። ስለዚህ እንደዛ ከሆነ ስለምን አቋርጬ የባጃጅ ስራ ልሰራል። የሀገር ያሉ የህክምና ባለሙያዎች ስራ እናቆማለን፣ የስራ ማቆም አድማ እናደርጋለን ብለው ካውንት ዳውን ጀምረዋል። አስቀድሜ እኔ እንግዲህ ዶክተሮችን መጠየቅ የምፈልገው የህክምና ባለሙያዎች ካላችሁ መልሱልን። ሰላምና ጤና ባላችሁበት ቦታ ብዝት ይበልላችሁ። እንዴት አላችሁ? የተወደዳችሁ ቤተሰቦች ሁሉ መልካም ነው ወይ? ሁልጊዜ እንደምመርቃችሁ ፈጣሪ በድብቅ የጸለያችሁትን ያነባችሁትን እምባ በግልጥ ይክፈላችሁና ምስጋና ባንተ ቤት ባንቺ ቤት ያብዛላችሁ ለእኔም ለእናንተ ማሜን ብያለሁ። ታዲያ በዛሬ መርሃ ግብራችን ምናልባት አንድ ሴንሴቲቭ የሆነ ይሹ እናነሳለን። ከዛ አስቀድሜ ግን እናንተን አንድ ጥያቄ ልጠይቃችሁ፣ ትምህርት ጥቅሙ ምንድን ነው? የምትማሩ ሰዎች ደግሞ ልጆች ያላችሁ ልጆቻችሁን ትምህርት ቤት የምትልኩት ለምንድን ነው? ይህ የተዘረጋው የትምህርት ሲስተም በቀኑ መጨረሻ ውስጣችን ያለውን መልካም ነገር ከፈጣሪ የተሰጠንን አውጥቶ ለሰውም ለፈጣሪም ለራሳችንም ለቤተሰባችንም ለሀገራችንም የምንበጅ ሰው የሚያደርገን ሲስተም ነው ወይስ አእምሯችንን ጠምዝዞ ድሃው ድሃ እየሆነ ሀብታሙ ደግሞ ሀብታም እየሆነ እንዲቀጥል ትውልድ እስር ቤት ውስጥ ስውር እስር ቤት ውስጥ እንዲገባ የሚሰራበት ስራ ነው የሚለውን እንመለከታለን ማለት ነው። የተለመደው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብና ላይክ በማድረግ ቤተሰብ ይሁዱ። ታዲያ በዛሬ መርሃ ግብራችን ምናልባት ይህንን ሀሳብ ትንሽ እንነጋገርበት ብዬ ነው ያመጣሁት። የትኛውን ካላችሁኝ ወንድማችን የጠየቀውን ተከታተሉ። መማር ጥቅሙ ምን ላይ ነው? የመማር ጥቅሙ ምንድን ነው? በኢትዮጵያ ኮንቴክስት በተለይ የመማር ጠቅሙ ምንድን ነው? መማር ጠቅሞ ደሃ ለመሆን ነው? ጎዳና ለመውጣት ነው? የጎዳና ተዳዳሪ ለመሆን ነው? መስመር ላይ ለመውጣት ነው? ሲታመሙ ገንዘብ ለመለመን ነው? መማር ጠቅሞ ምንድን ነው? መማር ጠቅሞ በኢትዮጵያ ኮንቴክስት አያችሁ፣ ይሄ ኢዲኬሽን የሚለው ቃል ራሱ ኢዲኬሽን የሚለው ቃል የመጣው ከላቲን ነው። ኢዲዮስ ከሚለው ወይ ኢዲያስ ከሚለው ቃል የመጣውና ትርጓሜው ቱ ብሪንግ ፎርስ ቱ ብሪንግ አውት ማለት ነው። የሆነ እናንተ ውስጥ ያለን ነገር ማውጣት ብሪንግ አውት ማድረግ። እናንተ ውስጥ የተቀመጠ ነገር ግን መፈልፈል የሚፈልገው መጠረብ የሚፈልግ ነገር አለ። ያን ነገር ጠርቦ አስተካክሎ ማውጣት ነው። ወጥቶ ሲያበቃ ለእናንተም፣ ለቤተሰቦቻችሁም፣ ለሀገራችሁም ከዛም በላይ ደግሞ ለፈጣሪያችሁ የምትበጁ ሰው እንድትሆኑ እናንተ ውስጥ አስቀድሞ አምላካችሁ ያስቀመጠው ነገር አለ ማለት ነው። ስለዚህ ትምህርት ቤቶቻችን ሊያደርጉ የሚገባው ነገር እኛ ውስጥ ያለውን ነገር ማውጣት ነው።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 ከተማርኩ በኋላ ደግሞ እዚህ የሚከፈለኝ አራት ሺህ ሰባት መቶ ብር ነው። የባጃጅ ሰራተኛ በቀን ከዛ በላይ ነው የሚከፈለኝ። ስለዚህ እንደዛ ከሆነ ስለምን አቋርጬ ባጃጅ ስራ አልሰራም? ምናልባት ቀጥዬ የማነሳው ሀሳብ ላይስማማችሁ ይችላል። የእናንተን ሀሳብ ኮሜንት ላይ አስታውቁኝ እናወራበት። እንደ ወንድምና እንደት እንደ ወንድምና ወንድም ማለት ነው ወገኖች። ታዲያ ምን አሉቻችሁ? ሰሞኑን ሶሻል ሚዲያ ላይ እኛ አገር ያሉ የህክምና ባለሙያዎች ስራ እናቆማለን የስራ ማቆም አድማ እናደርጋለን ብለው ካውንት ዳውን ጀምረዋል። ቀን እየቆጠሩ ነው ያሉት። አይ ቲንክ ግንቦት ሁለት ወይ ሶስት አካባቢ ስራ የማቆም አድማ ለማድረግ ተዘጋጅተዋል። ዶክተሮች ምንድን ነው እያሉ ያሉት? እርካታ የቤት ኪራይ አይከፍልም። ብዙ አመት አቃጥለን ነው የተማርነው፣ ልጅነታችን አልተኖረም ስለዚህ ይሄን ሁሉ ጊዜያችንን ኢንቨስት አድርገን ስናበቃ ምን በላው ነገር መቸገር፣ ምንበላው ነገር ማጣት የለብንም። ወር ደግሞ የሚከፈለን ክፍያ ከኢንቨስት ካደረግነው ህይወታችን ጋር ሲወዳደር እኩል አደለም ነው አስቀድሜ። እኔ እንግዲህ ዶክተሮችን መጠይቅ ምፈልገው የህክምና ባለሙያዎች ካላችሁ መልሱልን፣ የተማራችሁት ወይም ደግሞ ሜዲሲን የሚባለውን ትምህርት ስትመርጦ የመረጣችሁት ኢስኖት ቢኮስ ገንዘብ አገኝበታለሁ ብላችሁ እኳ አደለም ገንዘብ ለማግኘት ካሰባችሁ ዶክተርነት ምናልባት ቶፕ አስር አይደለም፣ ቶፕ መቶ ውስጥም ላይገባ ይችላል። ወገኖቼ፣ በጣም ብዙ ብር የሚሰሩ ሰዎች እንደውም እየተማሩ አይደለም። እናውቃለን አይደል? መርካቶ ሄዱና አጣሩ። ስንዲግሪ ነው ያለበሉት? ስንዲግሪ ነው ያለበሉት? ዝም ብላችሁ ስንዲግሪ ነው ያለበሉት? ስቆ ጨርሻለሁ አለሁ ነው የሚላችሁ። እቃ ነው የሚመስለው ዲግሪ ራሱ ማለት ነው። ምን እያልኳችሁ ነው ያለሁት? ብዙ ትምህርት ቤት ያልሄዱ ሰዎች ናቸው ትላልቅ ነገር እኛ ሀገር ላይ ትላልቅ ፎቅ ያቆሙት እንዳሁም አንድ ቀልድ አለ አይደል፣ ታቁታላችሁ አንድ እንዲህ በቃ ሳይማር በንግዱ አለም ተሳክቶለት መኪና እያሽከረከረ ይመጣል እና ቼቭሮሌት የምትባል መኪና ነው የሚነዳው ማለት ነው። ከዛ ያገኘዋል። በፊት የሚያቆሰው ያ ደግሞ ብዙ ጊዜውን ያቃጠለው ትምህርት ቤት ነው። ሰባት ዓመት ስምንት ዓመት ፒኤችዲ ማስተርስ ምናምን ሲሰራ ማለት ነው። ከዛ ያገኘና ሰላም ይለዋል ይገርማል። እችን ቹቬሌት መኪና ገዛው ይለዋል ማለት ነው። ያ እሱ ስላልተማረ በትክክል ማንበብ ላይችል ይችላል። ከዛ ይስቃል። ይሄኛው ፈገግ ብሎ ቸብሮሌት ለማለት ፈልገ ነው ምናምን ሲለው ውስጥ ያለው ሰውዬ ችግር የለውም፣ አንተ አንብበው እኔ ነዳዋለሁ አለው ማለት ነው። የብዙ ኢትዮጵያዊ ህይወት እንደዚህ ነው ወገኖች። የምናነበው እኛ የሚነዱት ሌሎች ናቸው። አያችሁ፣ ይሄ የዶክተሮች ጥያቄ ብቻ አይደለም። እሺ ዶክተሮችን መንግስት አረካቸው የሆነ ደሞዝ ጨምሮ ነበር። ኢንጂነሮችስ ገብቷቸዋል? ሌላ ስራ የሚሰሩ ሰዎችስ? በጣም ብዙ ሰው አለ የተማረበትን ያክል ማያገኝ እንደሁም፣ በጣም በርካታ ኢትዮጵያዊ። ሁልጊዜ ነው የምነግራቸው፣ የአንድ ኢትዮጵያዊ አቬሬጅ ደሞዝ ሰባት ሺህ ብር ነው። እሱም እዚህ አዲስ አበባ አካባቢ ምናምን ማለት ነው። ክፍለ ሀገር ቤት ሄዱ በጣም ነው የምትደነቁት። በሶስት ሺህ በሁለት ሺህ ብር የሚኖሩ ሰዎች አሉ ልጆች እያስተዳደሩ ማለት ነው። እዚህ አዲስ አበባ አይጠፋም፣ እንዲውም አለ በጣም በርካታ ሰው። ታዲያ ለማን ጨምረ ለማን ልትነሳ ነው ነው? አያችሁ ጊዜውን እየተረዳ ይሄ አሁን ያለንበትን ኤራ አንደርስታንድ ያደረገ ወጣት ከታች እያመጣን ካልሆነ ወገኖቼ፣ ልጆቻችንም ቁማር ነው የሚበሉት ነገር ሲደርሱ። አሁን አይታችኋል፣ በጣም ብዙ በርካታ ህጻናት እኮ የቤተሰብ ጨዋታ የሚባል ዩኤስ ላይ የሚተላለፍ ፕሮግራም አለ። እኔ ይመቸኛል። የህፃናቶቹ የህጻናቶቹ በተለይ ማለት ነው የህጻናቶቹ የትላልቆቹ ያው የህጻናቶቹ ላይ ሲጠየቁ ምንድን ነው መሆን የምትፈልገው? ምናምን ፓይለት። ምንድን ነው መሆን የምትፈልገው አንቺስ? እኔ ዶክተር። ወገኖቼ ዶክተርና ፓይለት ከኛ ጊዜ ጀምሮ እኔ እንግዲህ እኔ ራሴ እንደዛ ስል ያደግኩት ዶክተር ሆናል ወይ ሆናታል? በጭራሽ ፓይለትስ ፓይለትማ ነገ፣ ሁለቱም የደረሱበት ጋር አልደረሱ። ህይወት የሆነ እጥፋት ውስጥ የሆነ ቦታ ነው ያስገባችኝ ማለት ነው። ነገር ግን ስመኝ የነበረውን ፓይለት እንዲህ ዶክተር ምናምን እሌ የነበረው ስኖት ቢኮዝ እኔ ውስጥ ያ ነገር ስላለ ወይ ቤተሰቦቼ የሆነ ያንን ጸጋ አይቶብኝ አንተ ልጅ ፓይለት ብትሆን አንተ ልጅ ዶክተር ብትሆን ብለውኝ ሳይሆኑ ሳይሆን በማህበረሰባችን ዘንድ በኢንቫይሮንመንታችን ውስጥ ተቀባይነት ያላቸውን ፕሮፌሽኖች ነው ለመምረጥ የሚዳዳል። ምክንያቱም ኢትዮጵያ ውስጥ ስትማር ተምረ ስትጨርስ አንተ ውስጥ ያለው ነገር ወጥቶ ኢዲኬሽን እንዳል እንዳልኳችሁ ውስጣችሁ ያለውን ነገር ብሪንግ ፎርዝ ማድረግ ነው ኦሪጂናል ትርጓሜው ኢዲዮስ የሚለው የላቲን ቃል ማለት ነው። እናንተ ውስጥ ያለውን ጸጋ፣ መክሊት አውጥቶ ለራሳችሁ፣ ለሀገራችሁ፣ ለቤተሰቦቻችሁ፣ ለፈጣሪያችሁ የምትበጁ ሰው እንድትሆኑ ብቻ ሳይሆን የሆነ ማንነት ቀውስ ያለበት ወላጅም በአንተ ስኬት የሱን ውድቀት መርሳት ይፈልጋል። ምናልባት ችግር ላይ ኖሮ ይችላል። ነገር ግን እኔ አባቴን ለማስደሰት ብዬ ያልሆንኩትን ሆኜ ተቀምጬ አለሁ። ይሄ የብዙ ኢትዮጵያውያን ምስክርነት ነው ወገኖቼ። ብዙዎቻችን ቤተሰቦቻችን ለማስደሰት ወይም ደግሞ በማህበረሰቡ ዘንድ ኦ እሱ ኮ ለመባል ስንጣጣር ነው። አምላክ እሱ ኮ ብሎ ያየልንን ቦታ የሳት ነው፣ አይመስላችሁም ወገኖቼ? ቤተሰብ ማስደሰት ለእነሱ መኖር መልካም ሆኖ ሳለ ታዲያ ወገኖቼ ይውላችሁ ተማሪ ከሆናችሁ ሃይስኩል ላይ ምናምን ያላችሁ ልጆች ከሆናችሁ ወይም ደግሞ ፌል አድርጋችሁ ውጤት ፌል አድርጋችሁ ከሆነ ወገኖች ኤፍ ሲሰጧችሁ ኤፍ ፌል ሪቲም ሳይሆን የሚያመለክተው ፋይንድ አናዘር አንሰር ነው የሚል አንድ አባባል አለ። ይህ ማለት ወድቃል ብለው ኤፍ ሲሰጡ የወደቅከው እኛ ላዘጋጀነው ሲስተም እንጂ ለዓለም ሲስተም አይደለምና ሄደ የራስን መልስ የራስን መክሊት ሌላ ቦታ ፈልገው ነው ወገኖቼ። ውለታ ከዋሉላችሁ እኔ አሁን ምላቸው ታናናሾቼን ስመክር ወገኖች ውለታ ከዋልላችሁ መንግስት አስራ ሁለተኛ ክፍል ይጠላችኋለሁ ምላቸው ነት የለ በላችሁ ላትስማሙበት ትችላላችሁ። ተመረቀ ምንም እንደማታመጣ መችስ ኢትዮጵያ ውስጥ ይታወቀን ወገኖቼ። ስለዚህ አስቀድመ እዛ ስድስት አምስት አራት ዓመት ከምታቃጠል አቃጣል ጊዜ ግዜ ወሰድና የሆነ ነገር ፍጣር በጭንቅላት። ከዛ በዘለለ ወገኖቼ ሚስ እያደረግ ነው ያለው። ሌላው ቫይታል ፖይንት ደግሞ መኖሪያ የዘላለም አምላክ ነው የሚለውን የቃለ እግዚአብሔር መሰረታዊ እሳቤ ነው ወገኖቼ። አምላካችን ላይ እምነታችንን ከማድረግ ይልቅ ስራችን ላይ ፕሮፌሽናችን ላይ የሆነ የምናደርገው ነገር ላይ ማድረግ ይዳዳናል በጣም ብዙዎቻችን ፈጣሪን ከጨዋታ ውስጥ ከህይወታችን ማለት ነው አስወጥተነዋል ከህይወታችን ጨዋታ ውስጥ። ለእኛ ህይወት ወሳኙ ነገር ስራ ወሳኙ ነገር መንግስት የሚያደርጋቸው ነገሮች። አንድ ነገር ልጠቁማችሁ እዚህ ጋር መንግስት ኢዝ ኖት ዩር ፋዘር። ይህንን ወቅ ወገኖቼ፣ መንግስት ኢዝ ኖት ዩር ፋዘር በደንብ ወቁ። እጃችሁን ማንም ላይ መጠቆም ስለማትችሉ ኦንሊ ቲንግ እጅ ከጠቆማችሁ እራሳችሁ ላይ ለእናንተ ደግሞ ግድ ሊሰጠው ከተገባ ግዴታው የሆነ አካል አምላካችሁ ብቻ ነው ስለሚወዳችሁ ማለት ነው። ስለዚህ እምነታችሁን እስቲ ፈጣሪያችሁ ላይ ማድረግ ደግሞ ወገኖቼ ተለማመዱ። በሌላኛው ጽንፍ ማለት ነው መስራት፣ መማር፣ የሆነ ነገር ማቀድ አሪፍ ሆኖ ሳለ ነገር ግን ከስለተማርክ ስላቀድክ ብቻ አይደለም የሆነ ቦታ ምደርዘው ፈጣሪ እፍ ሊልብ ፍሊል ልብ ይገባል። እንግዲህ ማህበረሰባችን ውስጥ ያለ ብዙ ሊወራበት የሚችል ቶፒክ ሊሆን ይችላል ያነሳ ነው። ነገር ግን የሆነ ነገር አግኝታችሁበታል ብዬ አስባለሁ። እስከዚህ ድረስ ከቆያችሁ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ና ላይክ በማድረግ ቤተሰብ ይሁን። በቀጣይ ቪዲዮ አግኛቸዋለሁ። እወዳቸዋለሁ። ቻው